ፕሮጀክቶቻችን በዚህ ዓመት ባለፈው በዘጠኝ ወር አፈጻጸማችን አጠቃላይ በአመራራችን ገምግመናል። በዘጠኝ ወር አፈጻጸም ያየናቸው ምንድነው ነው ፕሮጀክቶቻችን የጀመርናቸው ናቸው ፕሮጀክቶች በተቀመጠላቸው ጊዜ በተያዘላቸው በጀትና በጥራት መፈፀማቸውን ነው። አንደኛው የመገምገሚያ አድርገን ይወሰድ ነው። ፕሮጀክቶቹ አብዛቸው አሁንም በዞረን እንዳየናቸው በተቀመጠላቸው ጊዜ ቀደም ብለው ባልተለመደ መንገድ የተፈጸሙ ናቸው። ብዙ ጊዜ የኮብልስቶን ስራዎች፣ የዲች ስራዎቻችን ይጀመሩ የነበረው ወደ በጀቱ አመት ማጠናቀቂያ ነበረ እና በዚህ አመት የተጀመርናቸው እርሊን ቀድመን ነው የተጀመሩት። ቀድመ የተጀመሩበት ምክንያት ዋናውና ትልቁ ነገር ጊዜ እንዲኖርና በጥራት እንዲጠናቀቁ የክትትል ጊዜ እንዲኖር ምናልባትም የሚስተካከል ነገር ካለም ጊዜ ወስደን እንድናጠናቀቃቸው ነው እና ባስቀመጥ ነው ልክ የሄዱ ናቸው ብሎ ማስቀመጥ ይቻላል። በየጊዜው የኳሊቲ አሹራንስ ወይም የጥራት ማረጋገጫ ይደረጋል። የከተማና መሰረተ ልማት ባለሙያዎች የሁል ጊዜም ከሚሰሩ ኢንተርፕራይዞች ጎን ለጎን ይኖራሉ፣ ክትትል ያደርጋሉ ማለት ነው፣ ሪፖርት ያደርጋሉ። ይህንን በየጊዜው እየተገመገመ ነው የሚመራ። በዘጠኝ ወር አጠቃላይ ግምገማችን ላይ ያደረግነው እንጂ እለታዊ ክትትሎች አሉ። በየሳምንቱ እንደ ከተማ አስተዳደር ይገመገማል። በየሁለት ሳምንቱ፣ በየሩብ ዓመቱ እየተገመገመ ነው የሚመራ ማለት ነው እና አሁን ያለንባቸው ፕሮጀክቶች ከአሁን ቀደም ልዩ የሚያደርጋቸው በማህበረሰቡ ማስተያየት የተሰጠን ባልተደመደ መልኩ ቀድመው የተጀመሩና ቀድመው የተጠናቀቁ ናቸው። የሚቀሩት ፕሮጀክቶቻችንም ቢሆን በተወሰነ የገቢ ውስንነት ላይ የገንዘብ እጥረት የገጠመን ቦታዎች ካልሆኑ በቀር በተቻለ መንገድ መፈጸም ችለናል። በተለይም እዚህ ላይ ያየነው ምንድነው በኢንተርፕራይዝ ደረጃ የተቋቋሙ ወጣቶች የመስራት አቅማቸው የተሻለ ከዚህ በላይ ሊፈጽሙ የሚችሉ እንደሆነ በዚህ አጋጣሚ ማረጋገጥ ችለናል ማለት ነው። ሁሉም የሰጠናቸው ለኢንተርፕራይዞቻችን። ስለዚህ እነዚህ ኢንተርፕራይዞች በተሰጠናቸው ልክ ስራዎችን በጥራት በተቀመጠለት ጊዜ እና በተቀመጠለት በጀት ለማጠናቀቅ የሚያደርጉት ጥረት መልካም እንደሆነ፣ የተሻለ እንደሆነ፣ የተሻሻለ የመጣ እንደሆነ አረጋግጠናል ማለት መስተካከል የሚኖርባቸው አንዳንድ ሁኔታዎች አሉ። ኢንተርፕራይዞቹ ገና ያልተጠናከሩ በመሆናቸው ትንሽ የገንዘብ ጥረት ሲያጋጥማቸው ወደኋላ የመመለስ የመዘጌት ችግሮችን ነው ያየነው። ይህን ደግሞ እያየን እያጠናክርን እንሄዳለን የሚል ያለን። በአጠቃላይ ፕሮጀክቶቻችን በጥሩ ሁኔታ ናቸው ብለን ነው የገመገምናቸው። ኮሪደር ልማት ትልቁ ነገር ለከተሞች የገጽታ ላይ ከፍተኛ አስተዋጽኦ አለው። አሁን በጀመርናቸው ስራዎችም ደግሞ ወይኩ የስራዎቻችን ላይ ማህበረሰቡ ከፍተኛ ድጋፍ አለው። ይህን ስራ አጠናክረን ነው ምንሄ ነው በተቻለ መልኩ እንደውም ስታንዳርዱን የጠበቀ የኮሪደር ልማት በማስፋት ደረጃ ነው። በዚህ አመት አንድ የጀመርነው ይህ የኮሪደር ልማትና የብሎክ መልሶ ማለማት ስራዎችንም ስራ ጀምረናል። እነሱን ትክ ቦታ የመስጠትና ወደ ስራ የመግባት ላይ ነው ያለነው። ይህንን የኮሪደር ልማት ልናስፈጽም የምንችልበት ደንብም ጭምር በምክር ቤት አጸድቀናል። ይህንን መሰረት ያደረገ አሁን ያሉትን በማስቀጠል ተጨማሪ የልማት ስራዎቻችን የኮሪደር ልማት ስራዎቻችን ደግሞ ተደራሽ ባልሆኑት አካባቢዎች ላይ ይሄ በሚቀጥለው አመት በጀት ተይዞ ህብረተሰቡንም ማሳተፍን ከባለሀብቶችም ጋር ቢሆን ሀብት እያሰባሰብን በስፋት የምናስቀጥለ ይሆናል ማለት ነው።